ማናችንም ስንወለድ ሙስሊም ሆነን ነው የምንወለደውና የተፈጠሩበት የመረጡት ምንም የሚከብድ ነገር የለም። ብዙ ሰለምቴዎች እስልምና ሲቀበሉ በቤተሰቦቻቸው በጣም ብዙ መከራ፣ ስቃይ፣ እንግልት እንዲሁም የንብረት ካላቸው የንብረት ዘረፋ በጣም ብዙ ነገር ይደርስባቸዋል። ከሚገርማቸው እቺ በምስሉ ላይ የምትመለከቷት እናታቸው ደግሞ ከነዛ እንግልት፣ ስቃይ፣ መከራ ከሚያደርሱት ተቃራኒ ናት። እነዚህ በምስሉ ላይ የምትመለከቷቸው ሁለት ቆነጃጅት ሴት ልጆቿ ናቸው። እና አማዬ እስልምና ልንቀበል ነው ሲሉ የሰጣችሁ ምላሽ መግቢያ ላይ እንዳዳመጣችሁት ነው። አሁንም ሙሉ ቪዲዮውን የማስገባላችሁ ይሆናል። አሰላሙ አለይኩም ረህመቱላ በረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኒጋው ልሰላም ነው አልሐምዱላ። እንግዲህ ዛሬ ስለ ሰለምቴዎች አንዳንድ ነገር ማለት ፈለግኩኝ። የእነዚህም የሰለሙበት ምክንያት፣ እንዴት ሰለሙ፣ በአንድ ቤት ወላጆቻ ያላቸው የሌላ እምነት ተከታይ ሆኖ እነዚህ ደግሞ እንዴት እስልምናን መርጠው በምን ምክንያት እስልምናን እህት ማሞች ሊቀበሉ ቻሉ? እስልምና ሲቀበሉ ከመቀበላቸው በፊት ለቤተሰቦቻቸው እስልምና ልንቀበል ነው ሲሉ እናታቸው የሰጣቻቸውን ምላሽ ሙሉ ማስገባላቸው ይሆናል እና እነዚህ በምስሉ ላይ የምትመለከቷቸው እህቶቻችን እስልምናን ተቀብለው የዘንድሮ ረመዳንን ከኛ ጋር አብረው ጽሟሉ። ያው አሁን ረመዳንም ሊያልቀደል ኢድ እየደረሰ ነው። እነሱም ደግሞ ከኛ ጋር እየጾሙ ረመዳንን እየጨረሱ ኢድን እየጠበቁ ይገኛሉ እና በጣም ደስ ይላል። የበፊት ስማቸውን ባላስታውስም ቪዲዮን አስገባላቸዋለሁ። አሁን ግን ታላቋ ከድጃ፣ ታናሿ ደግሞ እንትሳር በሚባል የእስልምና ስም ተሰይመዋሉ። ማሻአላ አላህ በእስልምና ላይ ያጽናቸው ት እስልምናን እንደተቀበሉ አሁን ያሉበት ሁኔታ እንዴት ነው? እናታቸውስ እስልምና እንቀበላለን ሲሉ የሰጣቸው ምላ ተደራሽ ሁሉንም ቪዲዮ ከራሳቸው አንደበት ላሰማችሁ እናመለሳለሁ ወደ ቪዲዮ። ዛሬ ያገናኘን ያው የሰለምቴዎች ግሩፕ ላይ ነው የተገናኘ ነው። ሁለት የምታያቸውን ልጆቼን እስልምናን ሲቀበሉ ሳልቃወን እምነታቸውን አክብሬላቸው ያው ከልጆቼ ጎን ነኝ ማለት ነው። ከድጃ እባላለሁ። ሀንቲሰር ትባላለች። አብይያ መስከራ በቃ መጀመሪያ ምናምን ጎደኞቻችን አሉ እና ከነሱ ጋር እንሆን ነበረ። ከዛ ከነሱ ጋር ስንሆን ጊዜ እኔ ከታተልላቸው ነበር። እነሱ ጋር ማለት ሲሰግዱ ምናምን አየላቸው ነበረ። ቁራ ምናምን ቃይዳ ሲቀሩ ምናምን አንዳንዴ አስደምዱኝ ነበረ። ና ንድሳር ይባላለሁ። የመጀመሪ ስሜ አቢጊያ ነው። እኔ እህቴን አይች ነው። በአብዛኛው ብዙን ነገር የተማርኩት ከቴ ነው። ከዛ እናቴን ልጾም ብዬ ጠየኳትና ረመዳን ቀርቦ። ከዛ እናቴ ደግሞ ማለት ምናም ብላ ደነገጠች በዛን ሰዓት። ከዛ በቃ የሆነ እንትን ጮገረ ምናምን ያዛት እና እናቴን ትንሽ አሞመት። ከዛ በኋላ ከጊዜ በኋላ እስኪ ነይ ቁጭ በይ ምናም ብላ አንቺ የምርሽ ነው እንደዛ ያልሽው ጾም ወይስ የኛ ጾም ስለደረሰ ነው እንደዚህ ልትይሽ ቻልሽ ምናም? አረ እናቴ አይደለም ልጾም ፈልጋለሁ፣ ረመዳን ልጾም ፈልጋለሁ አልኳትና ከዛ ሌሊ ጽርብ ጽር ቤቶችን መከታተል ጀመርኩኝና ከዛ እዛ ደግሞ አስተምሮቱ ደስ ስላለኝ እና ደግሞ በቃ ስለተረዳሁት ለእናቴ አማከርኳት። እናቴ ብዙም እንትን አላለችኝም። በቃ ሻሃዳ ያዝኩኝ እሱ ጋር። ከዛ በቃ ሰላት ምናምን ከያቴ ጋር እሷኔ ማስተማር ጀምረች። አሁን አልሀምድሊላህ ጥሩ ላይ ነው ያላት። በብዙ መከራ የሰለሙት ሰዎች አሉ ተጎቶ ከቤት ተሰዶ ምናምን የብዙዎችን ታሪክ ሰምቻለሁ፣ ግን አልሐምዱሊላህ አልተቆጠች፣ አልገረፈች፣ ፊቷን አልቀየረችብኝ። እርግጠኛ ነች፣ ተማምነች ነው ምናምን ብለ ጠየቀችኝ። ከዛ እርግጠኛ ከገበሽ ላትወጪ ነው ላትመለሽ ነው እዛ ተንትረሽ የምትቆይ ከሆነ በዲንሽ የምትተማመኝ ከሆነ ጌቤ እኔ አልከለክልሽም ማለች ከዛ በቅታዩ ጁማ ይዘኝ ሄደች መስኪድ ማለት ነው በር አሟት ነበር እያማማተ መስኪድ በር ወሰደች ና ሂጂ በቃ ግቢ እኔ ልመለስ ብለኝ አደርሰኝ መጠች ከዛ ጁማ ሰ ጊዜ መጠው ናም በዛም ለሰዶ አርጌላት መጠው ማሻላ አሁን በቃ እየጾምን ነው ከኢቴ ጋር ኢቴም ተከትለኝ ገብታለች አብረን እየጾምን አልሀምዱሊላህ አይከብድም። እንደኔ እናንተ እንድትመጡ ጠይቃለሁ። እህት ወንድሞቻችን ጥሩ መንገድ እስልምና ከየሩ መንገድ ተስፋ አደርጋለሁ። ከሱ በፊት ያሳለፍኩት ጊዜ ይቆጭኛል። አላህ ወደ ኬር ስራ ሁላችንም እንድመለስ ዱዓረጋለን እንግዲህ እንደተመለከታችሁት ነው፣ ውድ ቤተሰቦቼ ማሻላህ እናትየው ደስ የሚሉ ናቸው። ያው እነሱም እስልምና ትክክለኛ ሃይማኖት መሆኑ ስለገባቸው እምነቱን እንዲከተሉ በእምነቱ ጥንካሬ እንዲኖራቸው አስጠንቅቀው ነው እሺ ያሏቸው ማለት ነው። እኔ እዛ ገብታችሁ ተመልሳችሁ ልትወጡ ሳይሆን በእስልምና አቋም ኖሯችሁ ትክክለኛ ሃይማኖት መሆኑ ከገባችሁ እዛው ላይ ጸንታችሁ ትምህርቱን በደንብ ተምራችሁ ለ ከኡማው የምጠቅሙ ሴቶች እንድትሆኑ ነው የምፈልገው ብላ እናትዮ ያደረገችው ነገር እጅግ በጣም ደስ ነው ያለኝ። መግቢያ ላይ ሰምታችኋል። እሷም ያው ካንደበቷ መስክራለች። እስካሁንም ድረስ የክርስትና እምነት ተከታይ ነች፣ ግን ደግሞ እስልምና ትክክለኛ ሃይማኖት መሆኑን ታውቃለች። እስልምና መግቢያ ላይ ሰምታችኋል። እስልምና ትክክለኛ ሃይማኖት ነው። ነገ ስንፈጠሩ ሁላችንም ሙስሊም ሆነን የምንፈጠረው፣ ግን ከተፈጠርን በኋላ ክርስትና ተነስተን ነው ወደ ሌላ እምነት የምንቀየረው ብላለች። ሱብሀንላ። ይሄንን ባንደበታቸው እየተናገሩ ይሄንን ነገር ውስጣቸው እያወቀ ግን ደግሞ እምነታቸውን ቀይረው ይኖራሉ ማለት ነው። እውነት ነው፣ ሁላችንም ስንፈጠር ሙስሊም ነው። እኛ ጋር ክርስትና የሚነሳ የሚባል ነገር የለም፣ በተፈጠርነው ነው የምንኖረው። እስልምና ነው ደግሞ ትክክለኛው ሃይማኖት። እንዳለችውም፣ ያው በቤተሰብ ነው ሌላ ሃይማኖት የሚቀይሩት ሌሎቻቸው ማለት ነው። እና ለእናትየው ም ደግሞ አላህ ሂዳያ እንዲሰጣት ሁላችሁም ዱ አድርጉላቸው። አንድ አንቱ አንድ አንቺ እያልኩ ነው ወጣት ስለሆነች ነውና ይቅርታ። እና በጣም ደስ የምትል እናት ናት። አላህ ሱብሃነሁ ወተዓላ ለእሷም እስልምናን ይወፍቃት፣ እነዚህንም ጀግና ሶመያዎችን ደግሞ በዲናቸው ጠንካራ ለኡማው የሚጠቅሙ ያደርጋቸው። ብዙ ጊዜ የምትመለከቱ ከሆነ አዳዲስ የሰለሙ ሰለምቴዎች እውቀት በጣም ነው የሚፈልጉት። እውቀት ፈልገው ደግሞ በጣም ነው የሚሸመድዱት ከዛ በኋላ ለራሳቸው አውቆ ለሌላ ኡማ ጠቃሚ ነው የሚሆኑት። በጣም እስማርት ናቸው ወላሂ፣ በጣም ነው እኔ የምኮራባቸው። በጣም የነሱ እስማርትነት የነሱ በቃ ቶሎ እስልምናን ተቀብለው ቶሎ ቁርአኑን ቀርተው አፍዘው ስለ ቁርአኑ ተረድተው ሌላ ሰው ለማስተማር ጥረት የሚያደርጉት ነገር አጃይብ ነው የሚያሰኝኝ። እና ማሻላ እንግዲህ በርቱ፣ እናንተን በእስልምና ላይ ጠንክሩ፣ አላህ ያበረታችሁ። እንግዲህ ቅድም ብያችኋለሁ እቺ እናት የምትለ ናት ወላሂ እስካሁን ከሰማሁት ሰለምቴዎች መከራ ከመስማት ውጪ፣ እንደዚህ ቤተሰብ ፈቅዶልኝ ቤተሰብ እንደፈለጋቸው የፈለጋችሁትን ነገር መከተል ትችላላችሁ እስልምናው ትክክለኛ ሃይማኖት ነው ብሎ ልጁን የለቀቀ አንድ ሰው እኔ ሰምቼ አላውቅም፣ ይችን እናት በስተቀር ማለት ነው። ሌሎቻቸው በጣም ቀደም ብያቸዋለሁ። ግፍ፣ በደል፣ ስቃይ፣ መከራ ነው የሚደርስባቸው። ንብረት ያላቸው ንብረታቸውን ይቀማሉ። ከሚገርማችሁ የምታስታውሰው ከሆነ የሆነ ጊዜ ላይ አንድ እህታችን ሳውዲ አረቢያ ላይ ሁና እስልምና ተቀብላ ሀገር ነይ ብሎ እነሱ ማለት ነው እናይ ሀገር ችግር የለም እንኳንም ተቀበልሽ ብሏት፣ ሀገር ልክ ስትገባ አንድ ክፍል ቤት በር ዘግቶባት ለአስር ቀን እንዳትወጣ ምግብ እንዳትበላ አየር እንዳታገኝ፣ አስር ቀን ሙሉ ከዘጉባት በኋላ ሲገቡ ልጅቷ ሞታ እንደተገኘች ነው የተነገረው። በጣም የሚያሳዝን ነው እና ቤተሰብ ይሄን ያህል ደረጃ ነው እስልምና ሲቀበሉ የሚያደርጓቸው። እና የዚች እናት ይለያል ያልኳችሁ በዚህ የተነሳ ነው። እና ማሻአላህ ለእናትዮም ደግሞ ቅድም እንዳልኳችሁ ዱ አድርጉላት አላህ ሱብሓነሁ ወተዓላ እስልምና እንዲወፍቃት። የእህቶቻችንንም ጥሪ ሰምታችኋል። እኛም እስካሁን ድረስ እስልምናን አለመቀበላችንን አሳዝኖናል። አሁንም እስልምና ነው ወፍቆናል አላህ እና እስልምናን ያልተቀበላችሁ አሁንም እስልምናን ተቀበሉ። እስልምና ትክክለኛ ሃይማኖት ነው ብሎ ጥሪ እያደረ ረጉ ነበር እና እንደሰማችሁ ተስፋ አደርጋለሁ። አሁንም በሌላ እምነት ውስጥ ያላችሁ ሰዎች ሳይረፍድባችሁ እስልምናን ተቀብላችሁ ትክክለኛን ጎዳና እንድትይዙ፣ አላህን በብቸኝነት እንድትገዙ አላህ ብቸኛ ጌታ ነው። ሸሪክ የለውም፣ አጋር የለውም። አልተወለደም፣ አልወለደም። ብቸኛ አላህ ስብሓን ወተላን። ኑ በጋራ እናመልከው፣ ትክክለኛ አምናካችን ነው እያሉ ጥሪ እያቀረቡ ነውና፣ እናንተም ሳይረፍድባችሁ ኑ እስልምናን ተቀበሉ። እና ውድ ቤተሰቦች እንግዲህ የዛሬ የነበረው ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምጣ ብያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።